ነው የምላችሁ። ማን ነው እንደኔ የቀለበቱን ርዕስ አይቶ የደነገጠ? እውነት መስሎኝ ደግሞ ቁል ግፍ ነው ያለው ቁል ግፍ እንዲ አይምዬ፣ ምን አስባለሁ ምንጉር ነው ብዬ ገብቼ ስከፍተው ሌላ ነው የሚኪን። ቤት አይታችሁ የደነገጣችሁ፣ እስኪ አለን በሩ። ሁለተኛ በቤታቸው ስጠብቁ በበር ስጠብቁ በመስኮት የመጡባችሁ አለም በሉኝ። ሶስተኛ የብሩኬ ጸጉር አያምርበትም የምትሉ አለም በሉ። የብሩኬ ጸጉር በእውነቱ ማለት የበፊት ስታይሉ ነው የሚያምረው። አይደለም ማለት ያስጠላበታል ማለት ሳይሆን እኔ እንጃ፣ ያ ነው ግን የሚያምረው፣ ይህ በፊቱ ማለት ነው። ደስ የሚለውም ያ ነው። ይሄ ብዙም እንትን አይልም በዛ ላይ ወንድሬ ፀጉር ማሳደግ የለበትም። ቡቡዬ ሰምተሃል? አንተን ደስ ካለ ችግር የለውም። ግን ደግሞ እንደ ሀሳብ ጸጉርህን ብትቆረጠው ደስ ደስ ደስ ደስ ይለኛል። እንደኔ ማለት ነው። እንዴናችሁ? ቤተሰብ ደህናችሁ ወይን ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ይብዛል። እንግዲህ ቡቡዬ በሌላ ቤት ሀይምዬ በሌላ ቤት ነው የመጡት ዛሬ ሀይምዬ ሚኪን ፕራንክ አድርገዋለች ሚኪ ደግሞ እጅግ በጣም ትልቅ ፈተና ተፈትኗል። ግን በሚገርም ሁኔታ አልፎታል ፈተናውን። ጥሩ ጓደኛ እንደሆነ መልካም ሰው እንደሆነ አሳይቶናል። በነገራችን ላይ በፊትም መልካም ሰው ነው። ሚኪ ጸጉርን በመቆረጥህ በጣም ነው ደስ ያለኝ። በጣም ነው የሚያምርብህ ይሄ ስታይል። ያ የተንጨባረረ ስታይል ዱርዬ ያስመስለው ነበር፣ አሁን ግን ደስ የሚል ስታይል ነው ያለህ። እንደዚህ ነው የሚያምርብህ። ለሁለተኛው እንደ ሀሳብ የኔ ሀሳብ ነው ይሄ ሚኪ አሁን ነው የሚያምረው። በፊት አያምረም ነበር። ጭባ ሴ ጭባሬ ነገር ነበር ጨበሪያም። ለማንኛውም ሀይንሻ ይኔ ቆንጆ እንግዲህ ቀለበቱን አልፈልገውም መታሰር አልፈልግም። እኔ ህይወትን ላይፍን አላየሁም። ህይወትን አልኖርኩም። ስለዚ ቀለበት አልፈልግም፣ ላውልቀው ነው ብላ ነው እንግዲህ። በነገራችን ላይ ሚኪም ብቻ አይደለም እኛንም እንደው ለአንድ ሰከንድም ቢሆን ቢያንስ ቪዲዮን ከፍተን እስከምናየውም ቢሆን ለአንድ ደቂቃ ቢሆን አስደንግጠሽናል፣ ተሳክቶልሻል ሀይምሻይ እና ይመቻችሁ። ለማንኛውም ሚኪን ፈተና የፈተናችሁ ሚኪ ደግሞ ፈተናውን አልፏል። መልካም ጓደኛ ነሽ፣ ተሳክቶልሃል፣ ይመችህ። ቡቡዬ ደግሞ ከነ ሄኖክና ከነቤኪ ጋ ነው እንግዲህ ረጅም ቪዲዮ መስራት ስለማልችል ለአሁኑ ደና ደሩልኝ።